በፍርድ ቤት ክርክር ወቅት የክርክር ብልጫን ለማግኘት ወይም ደግሞ ሌላውን ለመጉዳት ሊሆን ይችላል፣ ያለ አግባብ ተንኮልን ወይም ደግሞ ኮርት ትሪክሱን የሚጠቀሙ ሰዎች አሉ። እንግዲህ የተሻለ ቃል ስላጣውለት ነው። በፍርድ ቤት ውስጥ እንግዲህ አንዳንድ ያለ አግባብ የሆኑ የክርክር አካሄዶችን የሚከተሉ ሰዎች አሉ። ስለዚህ እንግዲህ ተንኮል የሚለውን ቃል የተጠቀምኩት ለዛ ነው። ስለዚህ እስኪ ዛሬ ወጣ ባለመልኩ ስለነዚህ እናንሳ። ሰላም፣ እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። እንግዲህ በፍርድ ቤት ክርክርም ሆነ አንድ ጉዳይን ይዛችሁ ልታስፈጽሙ ስታስቡ ውጤታማ እንድትሆኑ ያው የምትጠቀሟቸው መንገዶች ይኖራሉ። ተቀባይነት ያላቸው መንገዶች ማለት ነው። ለምሳሌ ምስክሮች የምታስመሰክሩ ከሆነ የሚመሰከር ከሆነ ምስክሮች ሲመሰከሩ ጠንካራ የመስቀለኛ ጥያቄዎችን በመጠየቅ እናንተ በምትፈልጉት መልኩ እውነትን የማውጣጣት ሂደትን ልትከተሉ ትችላላችሁ። ይሄ ተቀባይነት ያለው ክርክር አካሄድ ነው። እንዲሁም ደግሞ በየክስ ሂደቱ ለዛ ስፔሻል የሆነ ክስ ለክርክሩ ያልተለመዱ ህጎችን ለምሳሌ ዓለም አቀፍ ህጎችን ሊሆን ይችላል፣ የህግ አተረጓጎም መንገዶችን ሊሆን ይችላል፣ ወይም ደግሞ እነዚህ አስገዳጅ ውሳኔዎችን ብዙ ጊዜ የማይነሱ ውሳኔዎችን፣ ህጎችን፣ ቅድም እንዳልኩት አተረጓጎሞችን በማንሳት ክርክር ማቅረብ ይቻላል። ይህም አንደኛ በጉዳዩ ላይ በቂ ዝግጅት እንዳደረግን የሚያሳይ ነው። ስለ ጉዳዩም ደግሞ በቂ እውቀትና መረዳት እንዳለን የሚያሳይ ነው። ስለዚህ ይሄ እጅግ ጠቃሚ ይሆናል ማለት ነው። በፍርድ ቤቱ ዘንድ ጉዳያችን በአግባቡ ከግምት እንዲገባ ክርክሮቻችን ሁሉ እንደው የዳኛው አእምሮ ውስጥ በሚያቃጭል መልኩ ክርክራችንን በምናቀርብ ጊዜ ውሳኔውም በዛው ልክ የእኛን ክርክር በተረዳ በአገናዘበ መልኩ ሊወሰን ይችላል የሚል ነገር አለ። ከዛ ውጭ ሌላው ተቀባይነት ያለው እንግዲህ ቅድም ወደ አነሳውት ነጥብ እመለሳለሁ እና መጀመሪያ ላይ እንደው ተቀባይነት ያላቸው የክርክር መንገዶች የሚለውን በተመለከተ የተወሰነ ልበላችሁ ብዬ ኮ ነው። ና ሌላው ደግሞ ለምሳሌ ብዙ ጊዜ ትኩረት የማይሰጠው ጥናቶችን ብዙ ጥናቶችን በነገራችን ላይ የሚደግፉት ሀሳብ ምንድን ነው? በችሎት አርፍዶ የሚመጣ ተከራካሪ በተመለከተ ለምሳሌ ተከራካሪ ወይም ጠበቃ የመጀመሪያ ተጽዕኖን ወይም ፈርስት ኢምፕሬሽን የምንለውን በዳኞች ዘንድ ያሳርፋል። ይህ ምንድን ነው? ኬርለስ ስለመሆኑ ትኩረት በበቂ ሁኔታ ለጉዳዩ የማይሰጥ መሆኑን በአግባቡ የማይከታተል መሆኑን ነው እንግዲህ በዳኛው ዘንድ ግንዛቤ የሚወሰድበት ይሄ ደግሞ ቀጣይ ላይ ተጽዕኖ ይኖረዋል። በተደጋጋሚ የሚያረፍድ ተከራካሪ ወይም ጠበቃ ወይም የህግ ባለሙያ ነገረ ፈጅ ልትሉ ትችላላችሁ። ምንድን ነው ሌላኛው ወገን ሌላኛው ወገን ተከራካሪ ማለት ነው ተረጋግቶ በጊዜ መጥቶ እና በአግባቡ በቃ ችሎት ውስጥ ካለው ነገር ጋር ሙዱን አስተካክሎ ስለሚቀመጥ በተለየ መልኩ እንደው ይሄ አርፋጅ የህግ ባለሙያ ወይ ተከራካሪ ይሄ ማርፈዱን የለመደው ካልሆነ በስተቀር በዛኛው ቅድም ባነሳሁላችሁ ተከራካሪ ዘንድ የክርክር ብልጫ ይያዝበታል። ይሄ በጥናትም የተረጋገጠ ጉዳይ ነው። ወደ ያዝነው ጉዳይ ስንመለስ እነዚህ ተንኮል የተሞላባቸው ክርክሮችን እስቲ ካጋጠሙኝ ላካፍላችሁ። የመጀመሪያው እንግዲህ ምንድነው መሪ ጥያቄ የሚጠይቁ ተከራካሪዎች ናቸው። እንግዲህ ገጥሟችሁ ሊሆን ይችላል። በወንጀልም ሆነ በፍትሀብሔር ክርክር እንደሚታወቀው ምስክር ያመጣ ሰው መሪ ጥያቄ መጠየቅ አይችልም። ይህ ማለት ቀጥታ መልሱን በመናገር ማለት ነው። ለምሳሌ ምስክሩ አዎ ወይም አይ ብሎ እንዲመልሱ ማድረግ አይቻልም። ለምሳሌ እስቲ ላንስ አላችሁ። ምናልባት የህግ እውቀት የሌላችሁ ሰዎች የህግ ትምህርት የሌላችሁ ሰዎች ለምሳሌ ምስክሩን ምን ብሎ ይጠይቀዋል? ተከራካሪው አንተ በሰዓቱ ለምሳሌ አንተ በሰዓቱ በዚያ ቦታ ነበርክ አይደለ ብሎ ይጠይቋል እንግዲህ እንደዚህ አይነት ጥያቄ የተጠየቀ ምስክር ምንድን ነው የሚረዳው አዎ ብሎ መልስ እንዲመልስ እየተፈለገ እንደሆነ ነው እንግዲህ ሊረዳ የሚችለው ምክንያቱም አንተ በሰዓቱ በዚያ ቦታ ነበርክ አይደለ ቢባል አዎ ነው ሊል የሚችለው ወይም ደግሞ ብንቀይረው አንተ በሰዓቱ በዚያ ቦታ አልነበርክም አይደለ ተብሎ ቢጠየቅ አዎ ነው ሊል የሚችለው። ስለዚህ ይሄ መልስን እንደ መንገር ነው። መልሱን የምስክሩ አፍ ላይ እንደማስቀመጥ ማስቀመጥ ይባላል እንደውም ና። ስለዚህ እንደዚህ አይነት ጥያቄዎችን መጠየቅ አይቻልም። ጥያቄውን ግልጽ አድርጎ በዚህ ቦታ በዚህ ሰዓት ላይ የት ነበርክ ተብሎ ጥያቄው ሊቀርብ ይገባል። ስለዚህ አንዳንድ ተከራካሪዎች ግን ይህንን መልስ ሆን ብለው እንዲመለስ ያደርጉታል ማለት ነው እና ምንድን ነው በር እየከፈት፣ እንደዚህ አይነት ጥያቄ ከጠየቃችሁት በር እየከፈታችሁለት ነው። ለምስክሩ አዎ ወይም አይ ብሎ እንዲመልስ ማለት ነው። ምክንያቱም ነበርክ አይደል ስትሉት አዎ ይላችኋል። አልነበርክም አይደለም ብትሉት ደግሞ ቅድም እንዳልኳችሁ አዎ ይላችኋል ማለት ነው። ታዲያ አንዳንዴ ይህንን ጥያቄ እንደማይጠየቅ እያወቁ ነው በነገራችን ላይ ምስክሩን ይጠይቁና ከመለሰ በኋላ ያው እናንተም ተቃውሞ ታነሳላችሁ እኮ ግን ተቃውሞ ብታነሱም ጥያቄውም በኋላም ውድቅ ቢደረግም እንኳን ለቀጣይ ጥያቄዎች መንገዱን አሳይተውታል። ኦረዲ ምክንያቱም ምስክሩ ያው ጆሮ መያዝ አይቻልም በጆሮ ኦረዲ ሰምቶታል። ስለዚህ እዛ ቦታ ለምሳሌ ነበር ካልል ብሎ ከተጠየቀ እዛ ቦታ የነበረ መሆኑን መመስከር እንዳለበት ኦረዲ ተጠቁሟል። እና ከዛ ከዛ በኋላ ለይቅርታ ከዛ በኋላ ለሚቀርቡለት ጥያቄዎችም በዛው አግባብ በዛው በተቀኘ መልኩ ነው ማለት ነው። እዛ ቦታ እንደነበረ ተደርጎ እንዲመሰከር ስለተፈለገ በዛው አግባብ ነው ማለት ነው መልስ ሊመልስ የሚችለው አይገርማችሁም ታዲያ። እስቲ ወደ ሁለተኛው ደግሞ የተንኮለኞች ክርክር እንሂድ። ሁለተኛው ደግሞ ምንድን ነው ያየኋቸው፣ ተከራካሪዎች አሁንም ከምስክሮች ጋር በተያያዘ ነው የእናንተ ምስክሮች መስቀለኛ ሲጠይቁ ምንድን ነው የሚያደርጉት? በፍጥነት የሚያወሩትን ሳይጨርሱ የሚጠይቁ ናቸው። ምስክሮቹ ካፋቸው ላይ ገና አንድ ቃል እንደወጣ ሌላ ጥያቄ ደርቦ መጠየቅ ማለት ነው። ይህ ማለት የፈለጉትን ነገር ብቻ ከሰሙ በኋላ እንዲቋረጥ ስለሚፈልጉ ማለት ነው ምስክርነቱና ምስክሮቹ ያልመሰከሩትን እንዲህ ብለህ ነበር እያሉ የሚጠይቁም ናቸው እነዚህ ሰዎች ያው አንዳንዴ ሳያስቡት ሊሆን ይችላል። ነገር ግን አብዛኛዎቹ ሆን ብለው እያደርጉታል ብዙ ጊዜ። ሌላው ደግሞ ምንድን ነው እንግዲህ ሶስተኛው ከጉዳዩ ጋር የማይገናኝ የሰነድ ማስረጃ ሊሆን ይችላል፣ የሰው ማስረጃ ሊሆን ይችላል። ደርተው በጣም ብዙ የሰው ማስረጃ የሰነድ ማስረጃም እንዲሁም በጣም ብዙ ገጽ ያላቸው የሰነድ ማስረጃዎችን የሚያቀርቡ ናቸው። አላማቸው ምንድን ነው? እንግዲህ ትኩረት ለመበታተን ነው ዋና ጭብጡ ላይ ሙሉ ጊዜና ጉልበት ተሰጥቶ እንዳይመረመር ስለሚፈልጉ ነው። ተከራካሪውም በዚሁ አግባ ምላሽ እንዳይሰጥበት ነው። ምክንያቱም ዋና ፖይንቷ የተወሰነች ፖይንት እኮ ወይም ነጥብ እኮ ልትሆን ትችላለች። መከራከር ማለት ያንን ነጥብ ይዘው መከራከር የሚገባቸው የተወሰነ ነጥብ ሊኖር ይችላል። ነገር ግን ያው ጉዳዩን ብትንትን ባለ ሀሳብ ወይም ደግሞ ትንትን ባለመልኩ እንዲታይ የሚፈልጉ ሰዎች ናቸው። ሌላው ደግሞ ማነሳላችሁ፣ እነዚህ ደግሞ ምንድን ነው በክርክር ወቅት ክርክሩን እነዚህ በጣም የሚገርሙ ናቸው። በክርክሩ ወቅት ምንድን ነው የሚያደርጉት የተከራካሪውን የግል ሕይወት ጋር በማገናኘት ወይም ደግሞ የግል ሁኔታን በማንሳት መከራከር ነው ማለት ነው። እና እነዚህ በቃ የግል ጸብ ነው የሚያደርጉት እዛ ጋር ክርክሩን ማለት ነው። ምንም የህግ ክርክር አይመስልም። ለምሳሌ ምንድን ነው እንደ ምን የታዘብኩት፣ ለምሳሌ ምን ይላሉ ተከራካሪዎቹ፣ እሳቸው እዚህ መስሪያ ቤት አልነበረም እንዴ የሚሰሩት ጉዳዩን እንደማያውቁት ይሆናሉ እንዴ ብለው ይከራከራሉ። ወይም ደግሞ እሳቸው እኮ እንደዚህ አይነት ባህሪ ያላቸው ናቸው፣ ይህንን ለማለት ሞራል ይኖራቸዋል እንዴ አይኖራቸውም እኮ እያሉ ሲከራከሩ በችሎት ቁጭ ብዬ እየታዘብኩ ያለው ያለውና እነዚህ እንግዲህ ኬዙን ሳይሆን ተከራካሪውን ነው አታክ የሚያደርጉት ማለት ነው። ይህም ደግሞ ሆን ብሎ ያ ሰው ተናዶ፣ ማለት ስሜቱ ተለውጦ ክርክሩን እንዲስት ማንሳት ያለበትን ነጥብ ሳያነሳ እንዲወጣ እንግዲህ የሚፈልጉ ሰዎች ናቸው ማለት ነው። ከዛ ውጪ ደግሞ ጉዳዩን ለማጓተት የሚደረጉ ስራዎች ናቸው። ብዙ ጊዜ ጉዳዩን ለማጓተት መወሰን ባለበት ቀን እንዳይወሰን እነሱ በፈለጉት ቀን እንዲወሰን የተለያዩ ምክንያቶችን፣ መንገዶችን የሚፈጥሩ አሉ። ለምሳሌ ብዙ ጊዜ እንደምንሰማው እውነተኛ ያልሆኑ ክሶች አሉ። ለምሳሌ በፍርድ ቤቶች እንደዚህ አይነት ክሶች እንደሚገኙ በወሬ ደረጃ የሚሰማ ነው። ለምሳሌ ፌክ የሆኑ ትክክለኛ ያልሆኑ የእግድ ትዕዛዞች ተሰጥተው በዋናው ክርክር ላይ በንብረቱ ላይ የሚሰጡ ውሳኔ እንዲዘገይ የሚደረግበት መንገድ እንዳለ ያው የሚታወቅ ነው። ከዚሁ ጎን ለጎን ያለበቂ ምክንያት ደግሞ ከችሎት በመቅረትና ማስረጃን በወቅቱ ባለመቅረብ ባለማቅረብ ክርክሩን ሊያዘገዩትም ይችላሉ። ሌሎችም ይኖራሉ። እኔ በገጠመኝ ልክ ነው እንግዲህ ያቀረብኩላችሁ። ከዚህም ባስ ያሉ ሊኖሩ ይችላሉ። እንግዲህ ማንኛውም ተከራካሪ ሆነ ወይም ደግሞ የሕግ ባለሙያ እነዚህን ትሪኮች ወይም ደግሞ እነዚህን የተንኮል መንገድ የተከተሉን የክርክር አካሄዶች ማወቅና መገንዘብ ያስፈልጋል። በእርግጥ የሕግ ባለሙያዎች ብዙዎቹ ይረዱታል ብዬ አስባለሁ። ስለዚህ ምናልባት በራሳችሁ የምትከራከሩ አድማጮቼ እና ተመልካቾቼ ይህንን ብታውቁ ብዬ ነው ዛሬ ይህንን ቪዲዮ የሰራውላችሁ። ስለዚህ ይህንን ማወቅና መገንዘብ ያስፈልጋል። ለእያንዳንዱ ድርጊትም ወዲያው እርምጃ መውሰድና ተቃውሞ ማቅረብ። ለምሳሌ ቅድም እንዳነሳውላቸው የምስክሮች ላይ የሚደረግ ነገር ካለ ወዲያው ተቃውሞ ማቅረብ፣ ማስተካከያ ማሰጠት፣ ቀጠሮ ያለ አግባብ ሲሰጥም እንዲሁ አስተያየትን መስጠት አስፈላጊ ይሆናል ማለት ነው። እንግዲህ የዛሬው እጅግ በጣም ጠቃሚ የሆነ መረጃ እንደሆነ እርግጠኛ ነኝ። በተለይም የፍርድ ቤት ክርክር የህግ ክርክር ብቻ ለሚመስለን ሰዎች በጣም ጠቃሚ ይመስለኛል። የህግ ክርክር ብቻ አይደለም፣ ብዙ ነገሮች አሉት። ስለዚህ በቅርቡ በሌላ ጠቃሚ መረጃ እመለሳለሁ። አብረን ስለቆየን አመሰግናለሁ። ሰብስክራይብ ብታደርጉ በሳምንት ሁለት ጊዜ ሁል ጊዜ እሮብና ቅዳሜ የምለቀው ቪዲዮ ይደርሳችኋል ማለት ነው። አያመልጣችሁም። ስለዚህ ሰብስክራይብ አድርጉ። ስለዚህ ከቀናት በኋላ ተመልሰን እንገናኛለን። ለዛሬው አመሰግናለሁ። ቻው